ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ይህ የዩቱብ ቻናላችን ሁሌን እናንተ ለማስተማር ኦንላይን የሚተገው ዩቱብ ቻናላችን ነው። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ለጀማሪዎች መጀመሪያ ለሚጀምሩት ከእሱ ጀምሮ እያስተካከልን ለሚሻሉት እያልን የምንሄድ ይሆናል ማለት ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች ሁኑ እና ቪዲዮውን እስከ መጨረሻው በማየት ጥሩ እውቀት ታገኛላችሁ። ዛሬ ለመጀመሪያ ጊዜ ይዤላችሁ የመጣሁት ከዚህ በፊት የተሰራ ቢሆንም ነገር ግን በተሻለ መንገድ እናንተን ይጠቅማል ያገዛል ብዬ ያሰብኩትን ቪዲዮ አዘጋጅ ይዤላችኋለሁ። እናንተ ላይክ በማድረግ ጀምሩ። ለሌላ ሰው እንዲደርስ ደግሞ ሼር አድርጉ፣ ሰብስክራይብ ማድረጉ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ጋር አስቀምጡልኝ ማለት ነው። ዛሬ ሙሉ የአማርኛ ፊደሎችን አንድ ባንድ እየቆጠርን እናያችኋለን ማለት ነው። አሁን ወደ ቪዲዮ እንሄዳለን። በተጨማሪ ደግሞ ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሰራላችሁ የምትፈልጉት ቪዲዮም ካለ ከታች ኮሜንት ጋር በማስቀመጥ ኮሜንታችሁን በማንበብ የምትፈልጉት ነገር እንሰራላችኋለን ማለት ነው። አሁን ወደ ቪዲዮ እንሄዳለን እና ደግሞ በተጨማሪ አንድ የረሳሁት ነገር ኦንላይን መማር ለምትፈልጉ ከታች ባለው ስልክ ቁጥር በመደወል ማነጋገር ትችላላችሁ ማለት ነው። የምናስተምረው በዛ ያሉ ትምህርቶች እናስተምራለን፣ አማርኛ፣ እንግሊዘኛ፣ ኦሮምኛ፣ ትግረኛ የመሳሰሉትን ስለምናስተምር እናንተ ደግሞ መማር ለምትፈልጉ ከታች ባለው ስልክ ቁጥር በማነጋገር በኢሞ በዋትሳፕ፣ በቴሌግራም ማነጋገር ትችላላችሁ ማለት ነው። እናንተም ለዛ ምላሽ የምንሰጣችሁ ይሆናል። አሁን ወደ ቪዲዮ እሺ ሙሉ የአማርኛ ፊደሎች ወደዚህ ስናነባቸው ሰባት ናቸው። እንደዚህ ወደ ታች ስናነባቸው ደግሞ ሰላሳ ሶስት ናቸው። እነሱን አንድ በአንድ እየቆጠር የምናይ ይሆናል። ከመጀመሪያው የመጀመሪያ የአማርኛ ፊደል የሚጀምረው ከዚህ ይሆናል። እነዚህን አንድ በአንድ እየቆጠር እናያለን። ወደ ንባባችን እንሄዳለን። ሀ እቺ ሀ ትባላለች። ሰባት ቤተሰብ አላት ሀ

የመጨረሻው ቪ ቫ ቬ ቭ ቮ። ሙሉ የአማርኛ ፊደሎች እነዚህን ይመስላሉ። በተጨማሪ ስምንተኛ ተብለው የሚሟሉ ከእነዚህ የሚወስዱ የማይወስዱም ያሉ ዲቃላ ፊደሎችን ደግሞ በቀጣይ ይዤላችሁ እመጣለሁ። ስለነበረን ቆይታ እጅግ እጅግ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በትህትና እጠይቃለሁ። ስለነበረን ቆይታ በቀጣይ ቪዲዮ እስክንገናኝ መልካም ቆይታ፣ መልካም ጊዜ